ብትለውም እኔ ከአንቺ ጋር ሰልችቶኛል፣ ፈጠና አድርግልኝ ይበቃኛል፣ ብሎም አስደንብሯታል። እኔ ስትፈታኝ በሚፈጠረው ነገርና በሚደርስብህ ነገር ሁሉ እንዳታዝን እንዳይቆጭ ስትለውም ቆጨኝም፣ ግን ትለምኝኝ እንኳን እኔና አንቺ ድጋሚ ባልና ሚስት እንደማንሆን አስቢበት ሲላት፣ ስለሱ አትስጋ፣ እኔ በፍጹም ከአንተ ጋር የመሆን ፍላጎት የለኝም ብለዋለች። ዳኒ በበኩሉ ቲና ባክሽን ወደብደት መንገድ እየሄድሽ ነው ወይ ሲላት በ ፍጹም እያበድኩኝ አይደለም አንተም ከእንግዲህ በኋላ ነጻነት አለህ ማንንም ልትፈራና ልትሸማቀቅ አይገባህም የማንም ጥገኛ አይደለህም ብለዋለች እሱ ግን ተረጋጊና ባክሻ አስቢበት ቢላትም እሷ ግን በውር ድንብር እየተደናበረች ነገሮችን ሁሉ እያበለሻሸችና እነሷ ስታወራ በሙሉ ቤተሰቡ እንዲፈራትና እንዲንቀጠቅጥላት ብታስብም እነሱ ምንም ያልመሰላቸው ነገር ግራ አጋብቷታል ዳኒ ግን አንቺ ከምታረጊው ነገር ከአንቺ ጋር ከመሆን ይልቅ ጥገኛ ብሆን ይሻለኛል ብሎ አስደንግጧታል። ከኔ ጋ እኮ ነው ያለሁ የኔ ወንድም እኮ ነህ ከኔ ጋ ነኝ ስትለው አይ በፍጹም እኔ ከእንግዲህ ከአንቺ ጋ አደለውም ከነሱ ጋ ነኝ ብሎም ግራ ነው እንዲገባት አድርጓታል። ብዙ ባታስቸግረኝና ብዙ ባታስጨንቀኝ ግን ጥሩ ነው፣ አንተ ራሱ ልታስብበት ይገባሃል ብለዋለች ዳኒን ቲና። ዳኒ ግን ቲናም በጣም ባለጌነሽ ምንም ነገር ማሰብና ወደኋላ ዞር ብሎ የሚያይ ምንም ነገር አይምሮ የለሽም። ሁሉም ነገር በውር ድንብር ነው የምታረጊው። ቴይ ብልሽ ቴይ ብልሽ አልሰማ ብልሽኝ ይሄው ለችግርና ለጣጣ ውስጥ እየጨመርሽ ነው ያለሽው ብላትም። እሷ ግን ለምንድነው አንተ እንደዚህ የምትሆነው? ለምንድነው ስ የምትፈራው? ሁሉም ነገር እኮ በእጃችን ነው ባክህን ብትለውም እሱ ሚስጥሩን ስለሚያቅና ከኋላ ያለው ነገር ሁሉንም ነገር ስለሚያቅ ባክሽን ተረጋጊና ሁሉንም ነገር በእርጋታ እናድርገው ቢላት እሷ ግን በፍጹም ልትሰማው አልቻለችም እንጂ ብዙም አታቂው ነ ነገሮች አሉ ቢላትም፣ እሺ ለወቀው ንገረኝ ምንድንነው ስትጽጽለው፣ እቼም ቢሆን አልነግርሽም ግን ተረጋግተሽና ነገሮችን በትኩረት ማድረግ አለብሽ ብሎ ቢያስጠነቅቃትም፣ ዳዩን ማቅም፣ ጉዳዩን ካልነገርከኝ እኔ በዚሁ በሀሳቤ ነው የምቀጥለው እያለችው ነበር። ዳኔትናን እኔ የምነግርሽን ካልሰማሽኝ እና ቆም ብለሽ ካላዳመጥሽኝ ለለቅሶ የሚሆን ቦታ እንኳን አይኖርሽም። ግን አልቅሰሽ አልቅሰሽ ራሱ አይበቃሽም። እባክሽ ተረጋጊ ቢላትም በፍ ፍጹም ካይኔ እንኳን አንድ አንድም ባጠባ ይልም አንተ ለምንድ ነው እንደዚህ የምትፈራው? ሁሉም ነገር በጄ ስለሆነ ምንም መፍራት አይገባህም ብለዋለች። በፍጹም ላለቅስ አልችልም፣ ባለቅስ ራሱ ቤት ይዤ ነው ማለቅሰው። ቲዞ ማልቀስ ደግሞ ምንም አያስከፋም፣ ሁሉም ነገር በጄ ስለሆነ ባለቅስ ራሱ ምንም ነገር አይከፋኝም ብላም መልሳለታለች። ቲና ምንም ልትረጋጋና ነገሮችን መለስ ብላ የማየት እድሉን ምንም ለራሷ መስጠት ያልቻለች ያለችውን ባስብላ እንደውም ሽማግሌው ቁጭ ባለበት ቤቱን ፎቶ እያነሳች ላስገምተው ና ልሸጠው ነው ስለው ይሄ ቤት እኮ አይሸጥም ሲላት እሱን እኔ ነኝ የምወስነው አንተ አይደለህም ብላም ሽማግሌውን የባሰ ማንነቷን አሳይተዋለችም። ሽማግሌውም እያረገች ባለችው ነገር ቢገረምና ቢደነቅም ግን ከኋላው እያደረገው ያለው ነገር እና እሷ ለመጉዳት ያሰበው ነገር ኢላማውን እየመታለት ነው የሚመስለው እንደዚህ አስባ ና ሁሉም ነገር የኔ ነው ብላ ካስብ ወንዶች በኋላ ላይ ደግሞ ጇን ሲሰጧት አወዳ ደቋ በአፍጢሟ እንደሚሆን መጠራጠር የለብንም። ቤቱን አስገምቼው ትልቅ ዋጋ አውጥቶልኛል፣ ያወጣውን ብር ብታቅ ብላ ለዳኒ ስትነግረው፣ ይህንን ስታረጊ ግን አጠግብሽ ማን ነበር ሲላታ፣ አባዬ አጠገቤ ነበር ስትለው፣ ነገሩ ሁሉ ግራ ቢገባውም ለምንድ ለምንድን ነው እንደዚህ የምታረጊውን ባክሽ ብሎ በማይሆን ቅዠት ባትዋዢቅና በብራስሽ መንገድ ዝም ብለሽ ባትደናበሪ ጥሩ ነው ኔ ግን የመጣሽ ሰላም የሆነ ህይወቴን አትበጥብጭኝ ባክሽ በቃተኝ ብሎ ተናግሯል። ያደረገች ያለችው ነገር ምንም ያልተዋጠለትና ተይ ሲላት እንኳን የማትሰማው ቲናም ዳኒን በጣም እያሰቃየችውና እያበሳጨችው ነው። እኔ የሰለቸኝንና የመረረኝን ነገር ስለቤቱ ቤቱ ጉዳይ የሚያነሳ ነገር አታውሪብኝ፣ የመሮኛል፣ ሰልችቶኛል። እሷ ግን እኔ ብሩን እስከማገኝና ቤቱን እስከምሸጥ ድረስ በጣም ቸኩያል። ራስሽ ጉዳይ፣ እኔ ግን ከዚህ ሁሉ ነጻ ነኝ። ለሚመጣው ነገር በሙሉ ራስሽ ትወጭዋለሽ ብሎም እጁን ከሷ ላይ ለማንሳት የፈለገ ነው የሚመስለው። ዳኒ ከኤደንጋ መንገድ ላይ የሆነው ድንገት ቲና ስትመጣበት የሚይዘውና የሚያደርገውን ግርግራ ገብቶ ሌባ ነገር እውር ድንብር ስለሆነበት ወደ አንድ ቦታ ሲሸሸግ ኤደን አይታ ምን ሆነ ነው ስትለውም ሞኝ ነው ውሃ ግዥልኝ ብሎ አስቀይሷታል፣ ማለት ነው። ኤደን ግን የዳኒ ነገር እያሳሰባትና ና እያስጨነቃት ያለ ቢሆንም እስከ መቼ ድረስ ግን እንደዚህ ሸሽቶና ተደብቆ እንደሚኖር ባና ዳኒ ከቲና ጌታ የተረፈ ነው የሚመስለህ? እኔ ሽማግሌውን፣ አንተ እኮ ከቲና ተሽለ መገኘት አለብህ። አንተ እኮ ከእሷ የተሻልከ አስተሳሰብም ልምድማለህ ከእሷ ተሽለ ብትገኝ ምን አለበት ሲለውም፣ እኔ በጥሩ መንገድ ላስተምራት ነበረ ያሰብኩት እህት፣ ግን በጣም መጥፎና ባለጌ ሴት ስለሆነች የእጇን ማግኘት አለባት ሲለውም፣ እኔ ግን በመሀል ቤት ተጨንቅ ያለው በጣም ግራ እየገባኝ ነው ያለሁት። በዚህ በኩል የኤደን ነገር ያስጨንቀኛል፣ በዚህ በኩል የቲና ነገር ያስጨንቀኛል ብሎም የሽማግሌው ቢያማክረውም ሽማግሌው ግን እንደፈለክ ማድረግ ትችላለ፣ ግን በጣም ባለጌ ስለሆነ እዚህ በላይ ቅጣት ነው የሚገባት ብሎታል። ሽማግሌው ዳኒን እህት ከልክ በላይ ስትባልግና ስትማግጥ እውነት ለሷ ካሰብክ ልት መክራት እና ተይ ልት ላት ይገባ ነበር ሁላይ ግን እኔ ምንም ማድረግ አልችልም እሷ ብልግናዋ ከልክ ስላለፈ መቀጣት አለባትም ብሎታል ቁሟ እየቃዥች ና በቁሟ እየተደናበረች ያለችው ቲና ካሌብንም ከውስጥ ያለህን ብር ራሱ ልታካፍለኝ ይገባል ብላ አስደንቀዋለችም የትኛው ሀብቴ ላካፍልሽ የትኛው ነው የምፈልጊው ምረጪ ብሎ ቢያማረ ማረጣትም ውስጥ ያለውን ብር እኩል በኩል መካፈል አለብኝ አለበለዚያ ግን አሳግድብሃለሁ ብላ ብታስፈራራውም ለፈልግ ሽማርቅ ትቼ ያለሽ ብሏት ካሌብም ዋናው ሀሳብሽ ምንድን ነው? የአንቺን ሀሳብ ንገሪን ሲላት ይማ ባንክ ውስጥ ካለህ ብር እንድታካፍለኝና እኩል በኩል እንድንካፈል ነው፣ አለበለዚያ ግን አሳግድብሃለሁ ስትለውም እኔ ካለኝ ብር ሳካፍልሽ አንቺ ከቤቱ ታካፍኛለሽ ወይ ሲላት እሱን እያማረህ ይቅር ብለዋለች። የቲና ነገር በጣም ስለበቃለትና ግራ ስለገባው እንደዚያ አይነት የሰው ጅብ ነበር ሾይ ሲላት ነበርኩም ግን አሁን ላይ ባዶዌን መውጣት ስለማልፈልግ ነው ብላ በቀለላ አድርጋ መልሳለታለች። ኢደን ወደ ነካሌ ቤት የመሄዷ ነገር በጣም እያስጨነቀው ያለው ና እያሳሰበው ያለው ዳኒ አሬም ድረስ እዛ ቤት እንዳቴጂ በፈጠረ ሽባክሽን እዛ ቤት ውስጥ እንዴች ዜጂ አልፈልግም ብሎ ቢላትም እሷ ግን ከመሄድ አላቆመችም። ዛሬም ወደ ቤት እንሂድ ብላ ስትለው፣ አይቻልም አትሄጂም፣ ዛሬማ በፍጹም አይሆንም ሲላትን ቃቶ አንተ ባትሄድም እኔ ግን ሄዳ ብለህ ብቻዬም ቢሆን ይሄዳለው። አንተ ቤተሰቦቼ ብለህ ያስተዋወቅከኝ ቤተሰቦች ለአንተ ብቻ ሳይሆኑ ለእኔም እኮ ከእንግዲህ ቤተሰቦቼ ስለሆኑ እዛ ቤት ከመሄድ ምንም አያግደኝም አለች ኤደን። ዛሬ ደግሞ ይባስ ብላ እንደውም ሽማግሌውን የዳኒ ነገር በጣም አሳስቦኛለ እየበቃኝ ነው ያለው፣ አንተ ሰጠሃለው ያልከውን ብር ባክን አልሰጥም በልን እና አንድ እድል ያለችኝን እድል አንዴ ልሞክር እሱ ጉዳይ በጣም በቅቶኛል ብላ ምክር ስትጠይቀውም እኔ በሁለታችሁ መሀል ለመግባት አልችልም፣ መግባት አልፈልግም። ግን አንቺ ቢዬር በራስሽ መንገድ መጠቀም እና በራስሽ መንገድ መሄድ ትችያለሽ። ሁሌ በተስፋ መኖርና ሁሌ ተስፋ ውስጥ መኖር በጣም ነው የሚከብደው ብለዋል። ኤደን ግን የዳኒ ነገር የበቃትና በጣም ሴልስ የሰለቻት ነው የሚመስለው። እና ካሌብን ከኤደን ጋር ስላየች በጣም ተቃ ጥላና ቅናት እያንገበገባት ነው ያለው። ፍታኝ አልፈልግህም ስትለውና ስትቀበጣጥር የነበረችው ቲናም ካሌብን ከሴት ጋር ስታገኘው ወይኔ ከጀርባ የለካ እስከዛሬ ድረስ ብዙ ነገር እያደረገ ነበር፣ እየማገጠብኝ ነበር ብላም ቅናቷ ፊት ለፊት እስከሚታየባት ድረስ እየተንገበገበች ነው። ካሌብም ከእንግዲህ በኋላ አንቺ ስለእኔ ምንም አያገባሽም፣ እኔም ስለ አንቺ ምንም አያገባኝም። ይሄ ገርምሻሉ የአንቺን አንዴ ብቻ ልፍታሽኝ እንጂ ድል ባለ ሰርግ ነው የማገባው ሲላትም፣ ይህንን ማ መቼም እንዳታስበው ስታይ አንቺ በቅርቡ ይህንን ነገር ታየዋለሽ ብሎም አስደምሟታል። ዳኒ እያሳሰበውና ና እያሰጋው ያለው ነገር የቀረለት አይመስልም። ናና ዳኒ ወደ ቤት ሲገቡ እብኤደንን ቤት ውስጥ ሲያዩዋት በጣም የተደናገጡና በጣም ግራ የገባቸው ነው የሚመስለውም የዛሬውን